ይህ የግል ሕይወት መመሪያ እቅድ ነው። በውስጡ እንግዲህ ወሳኝ የሚባሉ ሀሳቦች አሉ። ርዕይ ያለው፣ አላማ አለው። ምንድን ነው ያለኝ? ያለኝን ነገር እንዴት ነው ማሳድገው? በየቀኑ የምሰራቸው ስራዎች ምንድን ነው? ግዴታዬና መብቴ ምንድን ነው የሚሉ ነገሮችን የያዘ ነው። እንግዲህ አላማው ወይም ደግሞ ያስቀመጥኩት የራሴ ነው። እንግዲህ እንደ ሞዴል አድርጋችሁ የምትወስዱት ነው። የሆነው ምን ይላል? በተሰጠኝ ጸጋ፣ እስከ ሕይወት ፍጻሜ አምላኬንና ቤቱን አገልግዬ የተፈጠርኩበት አላማ አሳክቼ በእግዚአብሔር ቸርነት ለእኔ የተፈጠረችውን ርስት መንግስት ሰማያት መውረስ ይላል። ስለዚህ እስከ ሕይወት ፍጻሜ ድረስ የሚዘልቅ አላማና አገልግሎት እንዲኖረን የሚያደርግ ነው ማለት ነው። ኦብጀክቲቭ ሙሉ ማንነቴን መረዳት የተፈጠርኩበት ምክንያት መረዳት ለአላማዊ እንቅፋት የሚሆኑ ችግሮችን መለየት የመፍትሄ አቅጣጫ ማስቀመጥ ክርስትናን በተግባር መለማመድ የሚል ነው ስፔሲክ የሆኑ አላማዎች አሉ ማን ነኝ ምንድን ነኝ የት መጣው መቼ ለምን የት ነው ያለው ሀገር የት ነው እስከ መቼ ነው መኖረው የሚለው እያንዳንዱ እዚህ ጋር የተዘረዘሩት ጉዳዮችን በደንብ መመለስ መቻል አለብኝ የግል እቅድ እንደመሆኑ ማለት ነው ኋታ ያሀብናው አሁን ምን አለ፣ እሱን ማወቅ በጣም ትልቅ ነገር ነው። እግዚአብሔር የፈጠረን አምላክን ለማመስገን የጎደለንን ለመጠየቅ መጀመሪያ ያለንን ማወቅ ይጠበቅብናል። እና ምን አለኝ ስንል ህይወት፣ እምነት፣ ጊዜ፣ እውቀት፣ ነፃ ፈቃድ፣ ጉልበት፣ እነዚህ ሁሉ አሉን ማለት ነው። እነዚህ ሁሉ ማንሰጠኝ ማንሰጠኝ የሚለውን ስንመልስ ሁጋ ቤቱም እግዚአብሔር እግዚአብሔር የሚለውም መመደስ መቻል ፈጣሪ እንዳለን ማወቅ ትልቅ ነገር ስለሆነ ማለት ነው። የምንፈልገውም እግዚአብሔርን አውቀን ወደ እግዚአብሔር መድረስ ወይም ወደ እግዚአብሔር መሄድ ስለሆነ አላማችን እሱን መመደስ መቻል አለብን ማለት ነው። ሀይ ለምን የሰጠኝ የሚለውን አንደኛ ራሴን እንዳገለግልበት ነው፣ ሌሎችን እንዳግዝበት ነው፣ እግዚአብሔር እንዳገለግልበት ነው። በአጠቃላይ ቤተሰቤን፣ ማህበረሰብ፣ ሀገሬን፣ ቤተክርስቲያንን እንዳገለግልበት የተሰጠ ነው ማለት ነው። ቀጥሎ ምንድን ነው? ሀው ቱ ሰርቭ ዘም ቅድም ቤተሰብ፣ ራሴን ሁሉንም እንዳገለግልበት ካልን እነሱ እንዴት ነው የምናገለግለው የሚለውን አንደኛ በእቅድ አቅማችን እንደፈቀደ ሳንሰስት ዘወትር በጉልበት በሐሳብ በእውቀት ልናግዝ እንችላለን ማለት ነው። ስለዚህ ሀውቱ ሰርቭ የሚለውን ይህን መመለስ መቻል አለብኝ። ስለዚህ እኔ ምን አለኝ? ጉልበት አለኝ፣ ሐሳብ አለኝ፣ እውቀት አለኝ፣ ገንዘብ አለኝ። በእነዚህ ፕራዮሪቲ አስቀምጬ በእቅድ ማህበረሰብን ራሴ፣ ቤተሰቦችን፣ ሀገሬን ማገልገል መቻል አለብኝ ብሎ መጀመሪያ የሰው ልጅ ካቀደ በማንኛውም ፖዚሽን ቢገባ ተጽዕኖ ፈጣሪ ስራ መስራት የሚችል ሰው መሆን ይችላል። ዋት አር ማይ ራይትስ ወይም ደግሞ የኔ መብት ምንድናቸው? አንደኛ ነፃ ፈቃድ ነው። የመረጥኩት እኔ መከተል ፈቃድ አለ። እሳትም ውሃም ተቀምጦልሃል እጅ ወደ ፈቀድከውን ስደድ እንደተባለው ነፃ ፈቃድ እግዚአብሔር አምላካችን ወይም ፈጣሪያችን ሰጥቶናል። ማለት ያንን መጠቀም የእኛ ስራ ነው የሚሆነው። ስለዚህ ሁሉንም የማወቅ ቤቱን፣ በቤቱ የመኖር፣ በእግዚአብሔር ቤት የመኖር፣ ከቤቱ ውጭ የመኖር ሁሉ መብት የተሰጠን ሰዎች ነን። ስለዚህ የትኛው ይሻላል የሚለው ግን የኛ እንትን ነው የሚሆነው ማለት ሌላው ዋት አባውት ማይ ሪስፖንሲቢሊቲስ ኦብሊጌሽን፣ እንግዲህ የተሰጠኝ ምንድን ነው የሚለውን ካወቅን የተሰጠንን ካወቅን መብታችንን ካወቅን ሌላ ደግሞ ምን አለን? ግዴታ አለን። ግዴታ አለን ምክንያቱም የሰጠ አካል የሚጠይቀንም የሱ መብት ስላለ ማለት ነው። ስለዚህ ትዕዛዛቱን መጠበቅ የመጀመሪያው ምንድን ነው ማይ ኦብሊጌሽን። በሁሉም ቦታ እግዚአብሔር መፍራት ቦታና ጊዜ ሳንገድብ ማለት ነው። በሁሉም ጊዜ ሁሌም በሁሉም ቦታ እግዚአብሔር መፍራት፣ የፈጠረን አምላክ እንዳለ እንደሚቆጣጠረን እንደሚያይን እኛን የፈጠረ አምላክ ይህን አይምሮ ኮምፕሌክስ የሆነውን አይምሮ ኮምፕሌክስ የሆነውን ልቦናችንን የፈጠረን ፈጣሪ እንደሚያይን እንደሚቆጣጠረን ሁሉ ነገር በሱ እጅ እንደሆነ ማመን እና ያንን መፍራት። ምክንያቱም የጥበብ መጀመሪያ እግዚአብሔር መፍራት እንደሆነ ጠቢብ ሰለሞን ስለነገረን ማለት ነው። ባልፈራስ ወይም ደግሞ ግዴታ የባልወጣስ ትእዛዛቱን ባልጠብቅስ ምን ይፈጠራል? የሚለውን ምንድን ነው የሚፈጠረው? የሚለውን ቼክ ስናደርግ እንግዲህ ምን ሊፈጠር ይችላል? የመጀመሪያ የተሰጠኝን ጸጋ አጣለሁ ማለት ነው። የተሰጠንን ጸጋ የማጣት ሞት፣ የሞት ሞት ምድራዊና ሰማያዊ ስቃይ ሊገጥመን ሁሉ ይችላል ማለት ነው። ስለዚህ በምድርም በሰማይም ስኬት አማሳን ሆን የተፈጠረነበትን ዓላማ ሳናሳካ መሀል ላይ ውድቀት ይመጣል ማለት ነው። ውድቀት ይመጣል። ሀውቱ ኢምፕሩቭ ማይ አብሊቲስ የተሰጠኝ ነገሮች ወይም ደግሞ ችሎታዬ ያለኝ ነገር ያለኝ መክሊት እንዴት ነው ኢምፕሩ ማድረገው ማሳድገው የሚለውን ስናይ፣ አንደኛ ትዕዛዛቱን መጠበቅ፣ ንሳ መግባት፣ ሚስጥራት መሳተፍ፣ ለሕይወታችን የሚጠቅሙ ነገሮች በሙሉ ማድረግ፣ የመንፈስ ፍሬዎችን መተግበር ማለት ነው። ዘወትር ቅዱስ ቃሉን መስማት ያስፈልጋል። ይህን እንግዲህ ቀርጸን ማለት ነው። ወይ በኦንላይን የምንማርበት ከአባቶቻችን ማስታወሻ እያዝን ቁጭ ለን ጊዜ ሰተን የምንማርበት ሁኔታ ማመቻቸት፣ ካልያ ደግሞ ማታ ማታ እየሄዱ ቃለ እግዚአብሔር መስማት ይጠበቅብናል። ጊዜን ማነጅ አድርጎ ማለት ነው። የተደረገልኝና እየተደረገልኝ ያለውን ማሰብ ያስፈልጋል። የኔን ኃጢአት፣ የእግዚአብሔር መሓሪነት፣ የቅዱሳን ምልጃ ማመን ያስፈልጋል። ጓደኛ መምረጥ፣ ራሴን በየወሩ በ29 መገምገም ውልጊዜ በስራ መወጠር ያስፈልጋል። ጊዜን በዕቅድ ከፋፍሎ መስራት፣ መጻሕፍትን ማንበብ፣ አረጋውያን መርዳት፣ መጠየቅ፣ በመጠኑ መኖር። እንግዲህ በመጠኑ መኖር ሁሉም ነገር ሊመልስልን የሚችል ነገር ስለሆነ ማለት ነው። ምክንያታዊ መሆን፣ ያለኝን ማሰብ፣ መጸለይ፣ ማመስገን፣ ያወቁትን መተግበር፣ በሙያዊ ማገልገል፣ ሀገርን መውደድ እና ሀገርን የሚወድ ዜጋ አስተምሬ ማውጣት ይጠበቅብኛል ማለት ነው። ዋታር ማይ ዴት ሪአክቲቪቲስ በየቀኑ የሚሰራቸው ተግባራት ምንድን ናቸው ካለን የመጀመሪያ የመንፈስ ፍሬዎችን መተግበር። ዘጠኙ የመንፈስ ፍሬዎች አሉ፣ ቅዱስ ጳውሎስ በመልእክቱ ያስቀመጠልን እነዛን መተግበር ይጠበቅብናል ማለት ነው። ፈጣሪን ማመስገን፣ ምስጋና ያስፈልጋል በየቀኑ ስለሚደረግልን እየተደረገልን ያለውን ነገር በማሰብ ማለት ነው። ሚስጥራት መሳተፍ፣ መማር፣ ማስተማር መዘመር ማገዝ፣ ስለ ቤተ ክርስቲያን መጨነቅ፣ ሁሌም ስለ ቤተ ክርስቲያን መወያየት፣ መጻፍ ለተሞክሮ ያህል የቀረቡ ነገሮች ናቸው እነዚህ። እንግዲህ ከዚህ በመቀጠል ወደፊት በምግባር ሚዲያ የሚቀርቡ አዳዲስ እቅዶች፣ እነዚህ አጫጭር ጽሁፎች መለጣጥፎች ይኖራሉ እናንተ በምሰጡን ሀሳብ አስተያየት መሰረት። ስለዚህ ከእናንተ ላይክ፣ ሸር፣ ሳብስክራይብ፣ ኮመንት ማድረግ ይጠበቃል ማለት ነው ይህን እያደረጋችሁ እንድታግዙን እንድታበረቱን ስንል በትህትና እንጠይቃለን። እግዚአብሔር ይስጥልን።